ማሬ ብዳስ ቢልም እንግዲህ መጨረሻው የሚያሳዝኝል ማለት ነውና እውነት ለመናገር ቡሩኬ ያሳዝኑኛል። መጨረሻላይ መጨረሻ ላይ እውነት ለመናገር ሲያዝን ነበረ እና እያለቀሰ ነው ሲወጣና በነገራችን ላይ አይሚላ አልፈርድም። እውነት ለመናገር ነገሮቹን በአጭሩ መቋጨት ትችል ነበር ቡሩኬ። በተለይ ልጅቷን ካመጣ በኋላ በጣም ጥፋተኛ ነኝ፣ በቃ ያቺ ልጅ ማምጣት አልነበረብኝ። የምታሳየው ሪያክት ደግሞ የሚያስጠላ ነበረ። እሷ ያናድዳት ነበረ። ያ ያ ነው። በተለይ ደግሞ የትናንትና ቪዲዮ ነው ያስቀየማት። አንደኛ በልጅ ታውቃል፣ የመጀመሪያ ቀን ኦኬ፣ ለ ልታስተዋውቅ ነው ብልካስ አመጣ። የትላንትና ነው በጣም የሚደብረው ተመልካች የሚያስቆጣ ወዳጅ የሚያስቆጣ የትላንትናው፣ በልደታው ቀን የምትደሰትበት ቀን። እንዲሁም እኔ እግዚአብሔርን እንዴት ጠበቅ እንዴት ጠበቅኩ መሰላችሁ፣ ብሩኬን ማለት ነው። ምንም ይሁን ሰፕራይዝ የሚያደርጋት ነው ይመስለኝ፣ አዘጋጅቶ ምንም ትቀበልም አትቀበልም በዛ ደረጃ ነው የጠበቁት። እኔ ብሩኬን እውነት ለመናገር ያው ስጦታ ላትቀበል ትችላለች። በቃ እንዲሁም ደስ የሚላት ይመስልኝ ነበር። ሰብራስ የሚያረጋት ነው መሰለኝ። በቃ አዘጋጅተው ፕሮግራሙ እና እንደዛ ነበር ሲጠብቅ የነበረው እና ይከብዳል። ግን ጋይስ እና መልላችሁ ፈልጌ ነው በገዛ እጅግ ብሮኬ ነገሮቹን ያሰፋ እቺ ልጅ ባታ አመጣት ወደ ህይወትክ ነገሮቹ ይቋጫል ብዬ አስባለሁ። በተለይ ደግሞ በሁለታችሁ ባይቋጭም በጓደኞቹ ዙራ ትታረቁ ነበር ብዬ አስባለሁና አንዳንዴ ምን አለ መሰላችሁ እጃችን ያለ ወርቅ እንደ መዳብ ይቆጠራል የሚባለው ትክክል ነው። አንዳንዴ ነገሮቹ ከአባባዝ ንብረዋል። እናስተካክላለን ማለት ከባድ ነው። ያያችሁ አይደለ አብረሽና ሮታም ማለት ነው። ሮታ ለምና እንደሄደች ለምኑ አበዛች አሁን ማለት ነው። በጀመሪያ ለምን አመጣች አሁን፣ ደግሞ ራሷ ሄደች እና ለምን አመጣች፣ ከዛ ደግሞ አሁን ለምኑን አበዛች እና አንዳንዴ ህይወታችን ማስተካከል ያለብን የራሳችን ነው ብዬ አስባለሁ። ነገሮቹ ከተበታተነ በኋላ ከተበላሸ በኋላ እናስተካክላለን ማለት ዘበት ነው። በተለይ ሴት ልጅ ከቆረጠች ቆረጠች ነውና፣ ሀይሚ በጀመራ ደስ ብሏት ነበር። እንግዲህ ጓደኞቹ አስቦ ስላዘጓጃት ስታመሰግን ነበረ፣ ደስ የሚል ፕሮግራም ነበረ። ግን መጨረሻ ላይ የሚዋጋሉ ተናደደች። ከዚህ በፊት የምታስታውሱ ከሆነ ጋይዝ ቡሩኬ ሳይናድዳሉ ናለች። አፍ በአፍ ማለት ነውና እናደዳለሁ፣ ለምን እንደሆነ አላውቅም። ሱሳይ እናደዳለሁ፣ እረጋጋለሁ ብዬ ሲመጣ እናደዳለሁ። ሱሳይ የሚያደርገው ነገሮች ፊት ላይ መጣ ስትል ነበርና እንግዲህ ድንጋይ ራስ ብላ ትታይ ወጣች። ወለ ንጥ ላይ ምንም ማረግ አይቻልም። ያው አንዳንዴ ልደት ላይ ስንሆን ብዙ ነገር ልናደርግ እንችላለን። ሁሌ ዛሉን ጋይስ፣ የሰው ልጅ ስናደድ ብዙ ነገር ያደርጋል። ሀይሚዬ ግን ተረጋግተሽ ነገሮቹን አክብሮሽ ፕሮግራሙ ስለተገናኘ ችለሽ ብታሳልፍ ደስ ላይ ነበር። ግን ምን ዋጋ አለው? ኒንጃ በዚህ ደረጃ ኒንጃ ላቅን ከዚህ በኋላ ይታረቃሉ ማለት ዘበት ነው። እውነት ለመናገር ብሩኬ መታረቅ ይፈልጋል ከበጀመረ እስካሁን የሚያደርገው ነገር ለመታረቅ ነው። ሀይሚ ግን የቆረጠች ትመስላለች። ለማንኛውም ነገሮቹ ተበላሽቷል። ልደቷም ተበላሽ፣ ኬኩም ሳይቆረ ሳይበላ እንደ በቀደሙ ነው። ጋይዝ እንደ በቀደሙ የሁለት መቶ ኬ ማለት ነው። እንደ በቀደሙ ነው፣ ሳይቆረ ሳይበላ እና ሀይሚ ትታይደች፣ ብሩክም ትቶ ሄደ ማለት ነው። በነገራችን ለመጨረሻ ላይ ሲወጣ በጣም ነው ያሳዘነኝ ያለቀሰ ነው ወጣና ነገሮቹን፣ በቃ ከዚህ በኋላ እያዙን ሊቀቁን በሚዲያ ባትሉ ደስ ላይ በተለይ ብሩኬ ሌላ ሴቶችን እዚህ እየመጣ ነገሮቹ ባታሰፋ ደስ ይለናል ማለት ነው ሁላችን እንደ አንድ ተመልካች እንደ አንድ ወዳጅ እና እናንተ ምን ተሰማችሁ ነው? ያዝኛለሁ። በነገራችን ለሚታረቁ መስሎኝ ነበረ። እውነት ለመናገር የሚታረቁ ነው ይመስለኝ ግን ነገሮቹ ተበላሸ። ምንም ማድረግ አይቻልም። በገዛ እጅግ ብሩኬ ነገሮችን ቆም ብለህ ብታስብ ይሄ ነገር አይመጣም ብዬ አስባለሁ። ለምን አንዳንዴ አስተዋይ መሆን አለብኝ፣ ተሽልን መገኘት አለብኝ፣ መቻቻል አለብኝ። እሷ ብታጠፋ አንተ ቢያንስ እኔ እንጃ አላቅም። ብሽሽቅ ነው ያስገው። አንተ ግን አይሚ አመረረች ማለት ነው። እና በገዛ እጅግ ነው አበላሽ ኔ። መጀመሪያ ልጅቷን ይዞ ሲመጣ ነው። በቃ ብሩኬ፣ ከዚህ በኋላ አይሚ ቆራጥ ናት በነገራችን ላይ ነገሮቹን ታበላሻለህ። ይወት የሚበላሹ ብዬ ቪዲዮ ሰርቻለሁ፣ ወዳችሁ ማለት ትችላለህ። በጀመራ ቀን እያመጣ ማለት ነውና፣ አንዳንዴ ከባድ ነው ብቻ ወት ከባድ ነው። ያሳዝናል። ለማንኛውም ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ።